ውዬ ዛሬ አልመጣም፣ ግን ሜሮን ማለት ነው በሃይሚ ፈተና እየተፈተነች ነበር ዛሬ ሰምታችኋል። ጋይስ እንደ እየነበረኝ ነው ጓደኝነታችሁን ብታቆሙ እራሱ ደስ ይለኛል። እና ከሄኖ ጋር አወራችሁ ይላል ምየ አንቺ፣ ለምን እንቅልፍሽን ትተሽ ታዳምጫለሽ? የሰው ሚስጥር መስማት እኮ ሀራም ነው። ዘግቼ ክላሴ ስገባ ልክ ከዘገውት በኋላ ሄሎ ቤቢዬ። ይላል ማለት ነው። ሰላሬማ ማለት ነው ልክ እንደ ጥንቸሎች ስታይሏ ምናምን ቅይር ብሎ ነው የመጣችው ሀይሚ ማለት ነው። ፈጣን ቤት ግስት ውስጥ አይደል፣ እንደ ቤተሰብ ንገሩኝ እስኪ አሁን በሰላሳ አመትሽ እንዲ ወጣትና ቁንጆ ምር አክቷ ምናምን ማለት ነው። ቅይር አላለባችሁም? ልክ እነሱ እንዴት ነው እንጠጥ እንጠጥ ሲሉ ያሳየችው እዛ እንት ሳልሉ ላይ ማለት ነው። እና ታዲያ ይኸው እያደኩ ስመጣ አይደል እንደ ቆንጆ ቁንጅና የወጣው አይምዬ ያደግሽ ሳይሆን ብር እያገኘሽ ዶላር እየቆጠር ሲሆን ነው። በባዶማ ባዶ እኮ ነን፣ ምንም አያምርብንም። እኳ አይተነዋል እንዴ ቃና እያየህ ነው አንተ ዩቱብ ላይ የማትመጣው አንተም ጠፋችው። ሳምርዬም ጥራው ጥፍታል። ሳምርዬስ አንድ ቤቱን ፈተና ነች። እሱ ግን ምን ሆኑ ነው የጠፋው? ጉድ እኮ ነው አንቺ መሆንሽን ሳቅ አንተ የትናንትናዋ ሜሮን ዛሬ ላይ ወቀሳነች ነች። ሀይሚ ወቀሷን እያቀረበ ነው ስለ ትላንት ስለ ሜሮን አለባበስና ስለ ሜሮን ሪያክሽን ማለት ነው። ንት ነው እኮ ዛሬማ፣ አንተ ነህ እኮ። ትናንት ግን አንቺ ትናንት አንቺ ነበርሽ። እና የአንቺን ካራክተር ሳይ ትናንትና ልክ ልብሱን ስታወጩ ከካራክተር ስትወጪ የለ ሀራካት ልብሱን ስታወጩ፣ ልብሱ ሲወጣ እውነት ለመናገር እኔም ደንግጭ ነበር። እውነቴን ለመናገር ማለት ነው ፌስታሉን ምናምን ምናምን ሲያወጣ ስትወጣ ስትወጪ ስትወጪ፣ ከዛ አዝናናኝ እና ደግሞ ቪዲዮን ሳናብሎ እንዲያው አልፈልግም ብለኛል። አሁን ሄሎ እንድታደርግልኝ የምፈልገው ነገር ምን መሰለህ? አትሳቅ፣ ዝም ብለ ሰማኝ። ሙድዬ ዛሬ ነገር ስራሽ ሁሉ ግራ ያጋባል። አሁ ሴት አጣብስ ታደናብሪኝ ያለሽ እኔ ላደናብሩ ሳይሆን አሁን አንድ አጠር ቀጠን ያለ ትእዛዝ ልሰጠ ነው ፍጹምና አንተ ሆናችሁ በሚሄድበት ሁሉ እየሄዳችሁ ደጋለው። ሀይሚ ተይ እንጂ ተይ እንደው መንገድ ላይ እንቅፋት እንኳን አደናቅፉት እንደው የሚወድቀው የሚያነሳው ሰው እንኳን ይጥፋ። እንዲ ተይ እንጂ ሀይሚ ምን አስበሽ ነው? ከማን ጋር እንደሚያወራ ከማን ጋር እንደሚገናኝ ይህማ ቁጥጥር ከበዛ ይባስ ሂድልኝ ነው። መንገዱ ከፍት ነው ሂድልኝ ማለት ነው አይደል? እንዲ ጋይስ እንደዚያ ነው የማስበው እኔ። ወንድም ላይ ሰለ ያ እንዴ? ምንም ነገር አደርግልሻለሁ አላልከኝም? አደርግልሻለሁ ግን ነው እኮ። ቆፍጠን ያለ ወንድ ነው። ዝም ብላችሁ ሴት አረጋችሁት፣ ሜሮን አረጋችሁት። እኔ ቆፍጠን ነው ወንድ ነው እኔ መልሱ ምናምን ይመቸኛል። ባይዘው የፕራንክ ቢሆን ማለት ነው ሸበጡ ነው። እኔ ግን ነገር ስራሽ ልጅ ነው ይሆን ሸበጡ። የጥንጨሎቹን ለመምሰል ነጭ ጸጉር ተቀብተሽ መጣሽ። ጸጉሯ ግን እንዴት እንደሳሳያችሁት? ወይ ውታጅራ፣ አይ ውታጅራ ያለ ጸጉር እንዴት እንደሚያምር ነበር። እኛም እንደዚ ነገራልን፣ እባክሽ ታውቃላችሁ እህት ማለት እንደሷ ተለው። ተዋ ሄኖክ ተብዬው ተዋ። እንዴ ምን ነው ሀይሚ በጥፊ መታችኝ፣ ወንድ ልጅ እንዴት በጥፊ መታል? እያል ክሪ ስትል የሀይሚ ጥፊ አሁንመ ነው ሲሉ ቅመሞቹ፣ እንዴት ክብሬ ይነካል ስትል፣ እኛም እንዴት ክብሩን ትነኪ ያለች ብለን አወራን። እና ግን እኮ ነገ ጠዋት ገጥሞ ይመጣሉ። ስለዚህ ታዋቸው አልናቸው ማለት ነው እና እኛን ለማስጠቆር እናንተ ግን በእኛ መሀል እንዲቅርታል እንዲ ተባብላችሁ ልትሄዱ፣ እኛም ተነቃቅተናል። በሰዓቱ የምትሰሩትን ቪዲዮ እንሰራለን። ከዛ ደግሞ ፍቅር ስትሆኑ እኛም ፍቅር እንሆናለን። እኛም ነቅተናል። ጋይስ ቤተሰብ፣ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ሀለው፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ነው። እንዴት ናችሁ? እኔ ደህና ነኝ። ዛሬ ቡቡ አልመጣም ግን ቲክቶክ ላይ መጥተዋል ማለት ነው። ማታ ላይ ይመጣ ይሆናል ምናልባት ምናልባት ቪዲዮ ካልሰሩ ላይቭ እንደሚመጣ ቁርጥ ነው ቤተሰቦች። እና ዛሬ ከትናንትና ሜሮን ጋር ዛሬ ሄኖክ ሆኖ መቷል፣ ትናንትና ሜሮን ሆኖ እንግዲህ። ስለ ሜሮንም አክት ሀይሚ ማለት ነው። ቅይርይር ብላ ጭራሽ ቤት ያሉትን እንትኖቹን የመሰለችው ጥንጭሎቹን ሁሉ ነገሯ አክቷ ምናም ምናም ምናም። ዛሬ ደግሞ ቢ ያለበት ሱሪ ነው የለበሰችው ማለት ነው። ቢ ያለበት ብሩክ ማለት ነው እንግዲህ። ቆይቷል በነገራችን ላይ ከተገዛ ሙታጅራ እያለ ያለ ያለ ነበር የተገዛላት ማለት ነው። እና ትሸርትም አለው ባይ ዘ ወይ ትሸርትም አለው እና ያኔ አልወፈርሽም አልከሳሽም፣ ሀይሚ አልወፈርሽም፣ አልከሳሽም፣ አረዘምሽም፣ አላጠርሽም። ምክንያቱም የድሮ ልብሷ እየለበሰ ስለሆነ ማለት ነው። ጋይስ፣ ትክክል አይደለም ዝም ብሎ ፊቷ ሞላ ሞላ፣ ጠፍጠፍ ነው ያለው እና እንዲህ አምሮብኝ ምናምን አለች። ያው በህፃንነታችን ውበታችን አይወጣም መስለኛል። እንዲ በህፃንነታችን አረ ዶሮ ዞሮ ዞሮ ዶሮ አልካለው ውበት ይመጣል። እኔ እኔ መስራት ከጀመርኩ በእጄ ብር ማግኘት ከጀመርኩ ነው። እንዲሁ ያማረኝን እንኳን እንዲወጥ መጥለብ እንኳን እናንተ እንዲህ ጉድ ቤተሰብ ጋስተውማ አመት ወይ ስድስት ወር ጠብቃችሁ ነው አንድ ቀሚስ የሚገዛልኝ ያውቃለት እዚህ ይለኛል። ልጅ ሆኜ ልጅ ሆኜ ራሴ ብር መቁጠር ሳልችል ማለት ነው። ሶ ሀያ ቤም ይችላይፍ አሳልፈሻታል። ስለዚህ አሁን ስታድ ጊዜ አይሆን ያማረብሽ ስሰሪ ስለፊ ስሰሪ ስቆጥሪ እንደዛ ነው ያማረብሽ። በዛ ላይ ደግሞ የጥንቸሎቹ ኃላፊነት ማለት ነው። ኦ ማይ ጋድ እንዲህ ነው አየሽ ልጅ። በዚህ አጋጣሚ ለቲክታከሮች በጣም በደንብ አስረጃቸው፣ በደንብ ስሰሪ ማለት ነው። እንዴት እንዴት ኃላፊነት እንደምትወስጂ በደንብ አስረጃቸው ማለት ነው። ግን ግን ብሩክን የምንጠይቀው ነው። በዚህ ነገር ላይ ብሩክን ነው መጠየቅ ያለብን። ምክንያቱም ሀይሚ በኮንፊደንስ እንዴት አርጌ እንደምንከባከባቸው እንዴት አርጌ እንደማወፍራቸው ብላለች። ባይዘ ወይ ማለት ነው ማብላት ማጠጣቱ ምናምን ምናምን ሶኬ ግን ማጽዳት አለ። ምናለ ሄኖክ ው ሽንታቸው ያስጠላል እያለም ባይዘ ወይ ሽንታቸው አራቸው። በጣም ስልችት ነው የሚያደርገኝ ስልችት የምሬ ነው። አንድ ስምንት ወር ይዤ ከስምንት ወር በኋላ አሸጫታለሁ ሴትዮዋን፣ እኔ ማለት ነው። በቃ አልቻልኩም። በቃ እኔ ሳይነስ አለብኝ አፍንጫ ላይ ሁሌ አፍንጫ ይዘጋል። በሶስት ቀን ምናምን ነው ጥረጊ የሚባለው ልጁ አለ። በቃ እንዴት እንደሚያስጠላይ ነገርኩት። ከዛ የሚያማት ከሆነማ በቃ ይቅርና ብሎ ሸጣልኝ። አሁን አንድ ወር ምናምን ቢሆን የተሸጠው እና ይሄ ጽዳታቸው በጣም ያስቸግራል፣ እውነት ለመናገር ማለት ነው። ሄኖክ አይቷል። ሽንታሞች ናቸው ብል እና ታዲያ ሳይሸኑ ይኖራሉ እንዲ እየበሉ እየጠጡ። ሆዳም ነች አንዷ ተብላለች። ማንኛዋ ሴት ሆዳም ነው እንዲ የጥንቸል ሆዳም ሴት አለ መቼስ፣ የሰዋ አለ እንዲ ሆዳም ስላችሁ፣ በየደቂቃ በየደቂቃ የሚበላ ምስልኝ ብቻ፣ አላቅም። ለማንኛውም ሄኖክ ስንት ቀን እንዳስያሽው ስንት ቀን እንደያዘ ባላቅም፣ ሆዳም ነች እያለ ነው ያው፣ ግዛ ብለሽዋል ምስለኝ፣ አስገዝተሽዋል ምስለኝ እንግዲህ ብቻ አላቅም። ለማንኛውም ኃላፊነቱን በደንብ እወጣዋለሁ። ጥንቸሎቹን ከገዛው ጀምሮ ፀጉርም ሸብቷል እያለች ነው ሀይሚ ማለት ነው። እንግዲህ በጥንቸሎቹ እንዲህ ቢዚ ከሆነች አራት ልጆቹን ደግሞ አስቧቸው። ከዚህ በላይ ነው እኮ መስዋዕትነት ያላቸው። ስለዚህ ቆይ ቆይ፣ በረሽን ዝግጥ ቁልፍ እያደረግች ተኝ ሀይምዬ። አሁን ደግሞ ከሶፋ ብሩኬ ሶፋ ላይ ተኛ፣ እኔ መሬት ተኛለሁ ብላለች። ብሩኬ ወደ አልጋ አልመጣ ሲል አንቺ ወደ መሬት መተኛ፣ አይመጣውም፣ አይመጣውም አትጠጋጊ፣ ይቅርብሽ ብያለሁ። አይ ፕራንክ ላይ ያወራችሁ ቤተሰብ ደግሞ ትክክል ነው ብላችሁ በኋላ ኡ እንዳትሉ። ፕራንክ ላይ ስትል የሰማሁትን ያወራሁት ማለት ነው። ሰው ብተኛም ችግር የለም ቡራዬ ካልፈለገ አልፈለግም ነው በቃ። በእቅድና በአላማ እንደሚመሩ ነግረውናል። ከዚህ በኋላ የተኙ የተኙ አያገባንም። እኛ አይደል ቤተሰብ እንደዛ ነው። የምናግዛቸው ነገር ሲኖሮቻ እንደዚህ በቃ ሆነ፣ ተፈጠረ። እኔ የምፈራው ግን እንደ መልካም እንዳይሆን፣ መልካም ሰርጓን ወዲያው ወዲያው፣ ገንፎውን ወዲያው ወአጥሮ ፈትስማሽ ወዲያው ውልድ እንዴ የመልካም በጣም ግርም ምን ያለኝ የሩታ እንኳን ያው እያወቅናት ነው። እሷ እንኳን በአብርሃም ጋም ስትገባም ስጠፋም ምንም ስትል እሷ የእሷ እያወቅናት ነው። ግን እኔ ደግሞ የእሷ መውለዷ በጣም ነው የፈጠነብኝ። ሆነ ስነግራችሁ ስምንት ወር ሁሉ የሞላት እራሷ አልመስል ብሎኛል። የአጥሮ ፏ ሲከበር ዴስንት ወር ሆኗት ነው ያልኩት። ቤተሰብ ራሱ እየጠየቁኝ ነበርና በጣም የሚገርም ነበርና፣ ያው ከዛ እንደዛ እንዳይሆን በክብር ሰርግ ብንበላ ደስ ይለናል። ይለል አለ አጨረቃ ፋሚሊ የሃይሚና የብሩኪን ሰርግ ብንበላ እኔ ደስ ይለኛል ከምንም በላይ፣ የምሬን ነው የምነግራችሁ። ለማንኛውም አታጣድፏቸው ገና አለ። ትልቀኛው መውጣት አለበት። ሀብና ናኒ ይጋቡ መጀመሪያ። ከዛ ይቀጥላል መለኛው ሳሆን አለ እንዲያገባው ትልቅ ግብዳ ከሆነ በኋላ ብሩኬኩ ገና ጩጬ ነው። ሰው ሀይሚዬም ጩጬን አትደግ ትንሽ ው ዛሬ እንደ ልጅ እንደ ልጅ ነው ሲያረጋት የነበረው። ከጥንቸሎቹ ጋር ዋለች ልክ እንደ ጥንቸሎቹ ዛሬ ማለት ነው። እንደው እንጥር እንጥር እንጥር ነው ቪዲዮውን የጨረሰችው። እየመሬስ ነግራቸው አንዴ ፀጉሯን አንዴ ምን አክቷ ራሱ ለሜሪ ልብስሽን ስታወልቂው ካራክተሩ ስትወጪ በቃ ከነሱ ጋር ነን የምትለው እነሱን ሆና ነው የመጣቸው ዛሬ። እነሱን ካራክተር ለብሳ ነው የመጣቸው። እውነት እስከጠራጠር ድረስ ሃይሚናት ወይስ ማናት አስገምር ድረስ ማለት ነው። እና ብቻ ያው አንዳንድ ጊዜ ያው ከምትሉስ ነገር ጋር ነው አንድ አይነት የምትሆኑት ያው ጀምሯለች እኮ ቤት ውስጥ በቀደም ስዘል ነበር። ልክ እንደነሱ ማለት ነው። ከዛ ቲክታከሮች ደግሞ በስመ አብ፣ ወይኔ ቲክታከሮች ማያወጡስ ጉድ እኮ የለም ቲክታከሮች። ወይኔ ልክ ጥንቸሎችም እየዘለሉ እሷንም እየዘለሉ ጎለጎን ጎለጎን አድርገዋት ነበረ። በዚህ አጋጣሚ በጣም የምትገርሙት የጨረቃ ፋሚሊዎች ማያወጡስ ጉድ የለም። ኧረ ስንት ነገር እኔ እኔኮ ያልታየ ነገር ሲኖር ቴክታክ ላይ ደሞ የምዞረው ለማየት ማን ነው እንዲ ኮመንት ላይ ሲጽፉልኝ ለማየት እዛ ሄጄ ቪዲዮ ላይ ሲጠፋብኝ ቲክታክ ላይ ነው የማገኘው የጻፉልኝን ኮመንት ላይ ማለት ነው። ፈልጎ ያጣው አበሻ ሀብት ብቻ ነው ብላለች አንዷ። እውነት፣ ትክክል እውነት። እኛ አበሾች ፈልገን ያጣ ነው ሀብት ብቻ ነው። ምንም ነገር ተፈልጎ የማይወጣ ነገር የለም ቪዲዮ ላይ በተለይ በስመ አብ። ሚስጥር ካለ ምንም አይደበቅም እና ብቻ ኤንዌስ ዛሬ ሄኖክና ሀይሚ ይቅርታ ተባብለዋል። እንዲሁም ደግሞ ስለ ትናንትናዋን ፕራንክ ሜሮን የእንትኗን ስም ሜሮን በያት ሲል ሜሮን ሁሌ ለስታውሳት ሁሌ አላለችም። ሀይሚ ሀይሚ ግን በስም ኃይለኛ ናት። ኃይለኛ ሴት ናት። ወይኔ ብሩክን የሚነካ ሴት በቃ አትፈልግም። አረ ለቀቅ አድጌ ትንሽ ሀይሚ የእንዲማቀቀና ሴቶቹ ራሱ አውቀው ማለት ነው ነካ ነካ ማድረጋቸውን አይተውም ስላችሁ ለማናደድ ማለት ነው፣ ለማናደድ ነው እንጅ እኮ ሌላ ነገር አይደለም። ሌላ ነገር ብሩክ አልፈለገም። ማን ምን አገባው? የፈለገውን ቢል ምንም አይመለከተውም። ፍላጎት የእሱ ነው ግን አንቺን ለማናደድ በቃ ቴክስት ምንም ምንም ይጽፉልሻል። እንደገና ደግሞ አይዲያ ስጡም ብለሻል። በቃ ውስጥ ምንልክልሽን እያየ ስሪልና አንዴ ምርጥ ምርጥ አይዲያ እኮ ነው እኛ የምንሰጥሽ እኮ። በቃ ዛሬ በአደባባይ አይዲያ ስጡኝ ብለሻል። ስለዚህ ይቅርታ አድርጊልንና በውስጥ ይመለስልና፣ በቃ እንዴ። ባለፈው አንድ ጻፍኩልሻለ ቴሌግራም ላይ ደውልልሻለሁ አሁን አንስተሽ ያንንም ፍራንክ ብሩኬ ጋር ሰርተሽ ለነገ ሳይሆን ለተነጎዳ ለተነጎዳ ያንን ፕራንክ ሰርተሽ እንድትመጪ ሸር ሼር እናደርጋለን። ጋይስ ስጡ፣ ሁላችሁም ሰምታችኋል። ስጡኝ ብላለች። በቃ ይሰራ፣ አሪፍ ነው። አሪፍ አራት አራት እንትን አለኝ አይዲያ። ቤተሰብ ባይ